በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ታላቅ የንግሥ በዓል ጥሪ በዘመነ ኦሪ ተመስርታ ከ3 ሺህ ዓመት በላይ ዕድሜዋን ባስቆጠረችው ከአራቱ መናብርተ ጽዮን አንዲቷ በሆነችው በታሪክ ማህደር በርዕሰ አድባራት ወገዳማት ወይም መንበረ ፓትርያርክ ተድባበ ማርያም ገዳም የእመቤታችን የቅድስት ድንግል ማርያም የልደት በዓል ግንቦት አንድ ቀን በታላቅ ድምቀት ይከበራል። ከሁሉ በላይ ከአኩስም ቀጥላ ያለችው ርዕሰ አድባራት ወገዳማት በፊት መንበረ ፓትራክ ተብላ የምትጠራ እግዚአብሔር የወደዳት፣ እግዚአብሔር ያከበራት፣ እግዚአብሔር የመረጣት ናት። እርሶም ዕድሜ ጠገብ በሆነች ገዳም ተገኝተው የበረከቱ ተካፋዩ የሆነ ዘንድ ቅድስት ቤተክርስቲያናችንን ጥሪዋን ታስተላልፋለች። መንገዱ ተሰርቷል። አውቶቡስ ይገባል። በመኪና መምጣት የምትችሉ መንገዱ የተሰራሉት ስለሆነ ተድባበ ማርያምን ጎብኙ። ጉዟችሁ ግንቦት አንድ ቀን ወደ ተድባበ ማርያም ይሁን። እግዚአብሔር ከሁላችን ጋር ይሁን። ወስብሀት ለእግዚአብሔር፣ አሜን።